ሰሞኒከ ሁራት ለመከቱ ውድ እና የተወደዳችሁ የፋፊቲ የጭህናዋ ዩትዩብ ተከታታዮች ሰላም፣ ጤና፣ ፍቅር፣ አንድነት ለላችሁ። እንዴት ናችሁ? ሰላም ናችሁ? ግን አልሐምዱሊላህ፣ ትንሽ ተጠፋፍተናል። ጠፍቻለሁ ማለት ነው። ያው እንግዲህ የዩትዩብ ስራ አይዲያ ይፈልጋል፣ ብዙ ነገር አለው ማለት ነው። እና ደግሞ ያው የመዳም ቅመም ስትሆኑ ብዙም ላይ የሚቻች ይችላል ስራ አለ፣ ብዙ ነገሮች አሉ፣ ግን የጁምአ ውሎዬን የጁምአ ብሎክ ዛሬ እንሰራለን ማለት ነው። እንደምታት በጠዋት ተነስቼ ቤቴን አጽድቼ ከጨረስኩኝ በኋላ ወረ ኢሜል ልሰራ ነው ማለት ነው። በነገራችን ላይ ያልወዱ ነ አሰራሩንም አልወድም አበላሉንም አልወድም ማለት ነው። በነገራችን ላይ በምግብ በኩል ማሻላ ናች። ሴትዮ ማለት ነው ወደ ማሻላነች በጣም ትሰራለች። እኔ ከታተፍ ማቅረብ ብቻ ነው እንጂ ትሰራለች፣ ማሻላ ናት ማለት ነው። እዚህ ጋር ደግሞ እኔና ልጅቷ ትንሽ ልጅ አለች ዘጠኝ አመትና እና ብለን ንስራ ብያል ተነስተው ነበረ ከሱ ጋር ነው ማለት ነው የምንሰራው። እና ብዙ ጊዜ ምትላችሁ ፈልጌ ነው ሰው ብዙ ጊዜ ምግብ አልሰራም እንደዚህ ከታትፈኝ የምናምን ምን አስቀምጥላታለ። ትሰራለች መሻላ ናት ማለት ነው። እንደዛት አስቸግረውም። እኔ ወደ ሌላ ጽዳት ና ምናምን ነገሮች ነው የምሰራው ማለት ነው በብዛት። ያ ማለት አልሰራም ማለት ጨርሶም ሳይሆን ነገር ግን ብዙም ፊልተር የለኝም ማለት ነው። እንግዲህ ያው ፍራፍሬን ለመስራት እዚጋ እንግዲህ ሽንኩርት፣ ቲማቲም ምናምን ነገር ከታትፈን ጨማም ነው። እዚጋ ደግሞ ይሄ የሚጨምረው ነዕና ነው። ይሄ እንትን ያለ የተፈጨ ነዕና የደረቀው ማለት ነው። እዚጋ ደግሞ ቀረፋትን ትንሽ ለጣም ማለት ነው። እዚጋ ደግሞ ሲጥ ጫው ለክት ነው የሚባለው መሰለኝ እንግሊዝኛ። ቁድሽ ፈላ። ለማንኛውም እዚጋ ሁለት ማንኪያ ጨምና ከዛ እዚጋ ደግሞ እንትን በርበሬ ደቀጥ ይፈልጋሉ ማለት ነው። እዚጋ ደግሞ እንትን ፍላ ሲ እዚ ጭማ እዚጋ ደግሞ ዘይ ዘይቱ